በኦሮሚያ ክልል በምስራቅ ወለጋ ዞን ባለፉት ዓመታት የነበረው የጸጥታ ችግር አርሶ አደሩ የግብርና ስራውን በተረጋጋ ሁኔታ እንዳያከናውን አድርጎት ቆይቷል። አሁን ላይ በዞኑ ሰላም መስፈኑን ተከትሎ አርሶ አደሮች በክረምትና በበጋ ወራት የግብርና ስራቸውን በትጋት እንዲያከናውኑም አድርጓቸዋል። በዞኑ የዋዩ ቱቃና ሌቃዱላቻ ወረዳዎች አርሶ አደሮች እንዳሉት በመኸረሻ ያለሙትን ሰብል ለመሰብሰብ ዝግጅት ላይ ይገኛሉ። ለቀጣዮቹ የበጋ ወራትም ስራዎችን እየሰሩ ነው። ሆሽ አማጋራ ዋቀኑ ገርጋሬ ቆኔሲ ሆሚሹ በክረምት ዝናብን በመጠቀም ያመረትነውን ምርት ለመሰብሰብ በዝግጅት ላይ ነን። በቀጣይ በበጋ ወራት ደግሞ በመስኖ በአመት ሶስት ጊዜ እናመርታለን። በመጀመሪያው ዙር ስንዴን በመዝራት መስኖ እናለማለን። ዛሬ ደግሞ እንደምታየው እየዘራን ነው። እንዲህ እንዲህ እያልን በአመት ሶስት ጊዜ እናመርታለን። አካባቢያችን በጸጥታ ሁኔታ ሰላም ነው። ህብረተሰቡ ተደራጅቶ ሰላሙን እየጠበቀ ልማቱን እያቀላጠፈ ይገኛል። ህዝቡ ሰላም ስላለው ያርሳል፣ ይኮተኩታል፣ ያገባል፣ የደረሰውን ያይዳል፣ በቆሎ ይቆርጣል፣ ይከምራል። በዚህ ላይ ነው ያለ። በጋ ስንዴ እንሰራለን፣ በልግ ደግሞ እንደመጣ መስኖ እንሰራለን። በአመት ሁለት ጊዜ እየሰራን ነው። ከአምስት አመት ወዲህ አካባቢያችን የመንግስት አካላት ስለምንቀሳቀሱ ምልሻዎችም በአካባቢያችን ስላሉ እንደዚሁም ወጣቶቻችን ስለ ሰላም ሁኔታ ላይ እየሰሩ ስለሆነ ሰላም ጥሩ ነው፣ እየሰራን ነው። ገበሬዎቹም እያመረቱ ናቸው፣ እያረሱም ናቸው። እንደዚህ ነው። በወረዳዎቹ የሚገኙ የውሃ ሀብቶችን በመጠቀም ከ40 ሺህ ሄክታር በላይ ማሳ ላይ ስንዴ እንደሚለማም ተገልጿል። አርሶ አደሩ ከፍርሀትና ከስጋት ነጻ ወጥቶ የምርጥ ዘር እየወሰደ በትራክተር ባለው በሬ ወጥቶ እርሻውን እያረሰ ነው። ምርጥ ዘር እየወሰደ ነው፣ ግብአቶችን እየተጠቀመ ስለሆነ ባለንበት አካባቢ አሁን የጸጥታ ችግር የለብንም። እንደ አጠቃላይ 15418 ሄክታር ለማልማት አቅደን እስከ ዛሬ የማሳ ዝግጅቱ 30 ፐርሰንት ላይ ደርሰን ነው ያለነው። እንደ አጠቃላይ ከ15 ሺህ 418 ሄክታር ላይ የምንጠብቀው ሰብል 61 ሰባት ሺህ በላይ እንጠብቃለን። የምስራቅ ወለጋ ዞን ግብርና ጽህፈት ቤት ኃላፊ ደረጀ ነጋሳ በበኩላቸው እንዳሉት በዞኑ በኩታ ገጠምና በሌሎች የግብርና ቴክኖሎጂዎች ተደግፎ ከ255 ሺህ ሄክታር በላይ መሬት ላይ የበጋ መስኖ ስንዴን ለማልማት ታቅዶ ወደ ስራ ተገብቷል። እንደ ምስራቅ ወለጋ በዘንድሮ ዓመት 255 737 አጠቃላይ ሄክታር በበጋ መስኖ ስንዴ እናርሳለን ብለን አቅደናል። በአጠቃላይ የምናገኘው እናገኛለን ብለን ያቀድነው ምርት በአጠቃላይ ዘጠኝ ሚሊየን ዘጠኝ መቶ ሺህ ኩንታል እናገኛለን ብለን አቅደናል። በምስራቅ ወለጋ ዞን ሰላም መስፈኑ ማህበራዊና ኢኮኖሚያዊ እንቅስቃሴዎች እንዲመለሱ ማድረጉን ያነሱት የዞኑ አስተዳዳሪ ወጋሪ ነገራ፣ ይህም ማህበረሰቡ በልማት ውስጥ ንቁ ሆኖ እንዲሳተፍ ምቹ ሁኔታን ፈጥሯል ብለዋል። ሰላምና መረጋጋት በመምጣቱ ነው። ሰላምና መረጋጋት እንደ ምስራቅ ወለጋ ከመቼውም ጊዜ በላይ የተሻለና እየተሻሻለ ነው የሚል ለማስቀመጥ ነው ማለት ነው። ስለዚህ ድሮ ከነበርንበት አሁን አንጻራዊ ሰላም የታየበት ይህን አንጻራዊ ሰላም ደግሞ ተጠቅሞ ኅብረተሰቡ ሙሉ በሙሉ ፊቱን ወደ ልማት ወደ ተጠቃሚነት ራሱን ወደ መለወጥ እና የልማት ኢኒሽቲቭ ተግባራዊ እያደረገበት ሁኔታ ነው ያለው። በምስራቅ ወለጋ ዞን የሰፈነው ሰላም ህብረተሰቡ ፊቱን ወደ ልማት እንዲያዞር ማድረጉም ተገልጿል።